ሲያወራ ሰምተሽዋል? ኧረ የለም አልሰማሁም። አዴን ያዛት እንዴ? አዎ አባዬ መቶ ያዛት። ገና ሳትወጣ ብጨንቀኝ እኮ ነው። አንቺ ሁሉን ነገር ታውቂያለሽ ብዬ ወደ አንቺ መምጣቴ። ኧረ የለም አልነገረኝም። ስራ ብንብራ ና ደራሽ ለትሽ ድረሽ ይልፍት ነሳሪዎች ናቸው። አንዴ ከያዛት ህይወቷን ነው የሚያበላሻት። ልክ በግድ ሲወስዷት እምትል አብትን በር ዝግ ነው የሚያደርጉት። እና ካበላሹት በኋላ ግን በሩ ክፍት ነው የሚሆነው። እሷ ግን ለመውጣት አቅምታጣለች። ሙሊወታን ነው የሚያበላሹት። ለያትሽ ትረሽ ይላት እህቴ፣ በፍጹም እንታንች መሆን የለባት አንዴ ከነኳት በኋላ ተስፋ ነው ምትቆርጥ። እንድትይ እግሯ ይታዘዝላት። በቃ ሌላ ምንም ማማራጭ ያለ ይመስላት ትረሽላት

ጀመረ አትምጪ ብዬሽ ነበር ሌሰኔ ይደክሞኛል በእናቱ ከዚህ በላይ መሄድ አልፈልግም ቆይ አንቺ ማን አስገድዶሽ መጠሽ ለምን አትመለሽም እንዴ ይህ ሁሉ መንገድ ነው የምመለሰው ይኸውልሽ ልጁ እዚህ ጋር ማንም ያልደከመው እሱ የለም እሺ ደግሞ አትምጪ ብዬሽ ነበር አይደል እዚህ ግን የሆነ የተለየ ነገር ያለ ያስመስል እንዳይመዳ አንደርስም እንዴ ደርሰናል ትንሽ ነው የቀረ ይኸውልህ ያን እንዳያችሁ ትዛግ ያለውን ቤት ያ የአደይ እናት ቤት እና ዳይመንድ አደይ እናቷ ቤት ትመስላለች። እሱን ስንደርስ ምን ይሆናል አሁን ንሴት አለ። አደይን ፍለጋ ገጠር ለገጠር እየተንከራተተ ነው ምስኪን አፍቃሪ። አደይን በጣም ነው የሚያፈቅራት። አፍሽን ዝጊ ዴቭ አደይን ፍለጋ ሊግም እውይ፣ ራስሽን አታታልይ ሞኝ። እሱ ዛ አደይን ለማግባት ቤተሰቦቿን ይጠይቃል። አንቺ እዚህ ዴቭ ዴቭ ትያለሽ ቤዛ ይሄንን ማን ማመን ይገባሻል፣ ትንሿ ሰይጣን! ማንም ሰው ንችላ ይፈልግሽ። ትሰሚኛለሽ? የማታውቂውን ነገራት አትለፊፊ። ምንም ቢሆን እኔ ዴቭ ስርስር እያልኩኝ ክብሬን ጥዬ እናቱ ቤት አልገባሁም። ዴቭ ራሱ ነው ሰተት ብሎ ቤት ድረስ የገባ እን አልሄድኩበትም። አንቺ ግን ባርኮት ላይ የጥገኝ የሆንሽ የምትኖሪ ተራ የቤት ሰራተኛ ነሽ። በቃሽ ፍቅር አፍሽን ዝጊ። ን ነው በቃ መታሽ ዛ ከሆነ በእንቅልፍልባ እየመጣች ሁላችንንም ነው አንቃ የምገለን ፍቅር ምን ነው ዋሻው ዛሬ በጠዋት ክፍል የመተስ ታስፈራርኛል ነበር እውነት ነው ቤዛ አረኔ ምንም ያደረግኩት ነገር የለም እማዬ ፍቅር አውቃ ነው ውሸታም ጠዋት ቢላ ይዘሽ አንቅሽ ምን እያደረግሽ ነበር እማዬ ቤዛን የምታስወጫት ከሆነ ሰየው አይ ካልሽ ግን አባቴ ጋር ይሄዳል ቁጥር አባቴ አባቴ አትበይ እ ሻንጣሽን በማውጣት እያገዝኩሽ ነው ቤዛ መልካም ዙረት ይሁንልሽ ትሰምኛለሽ ፍቅር ከዚህ ቤት ስላስወጣሽኝ ከህይወትሽ አስወጣሽ እንዳይመስልሽ እሺ ቤዛ ምንም ላታመጪ ዝም ብለሽ አትቀባጥሪ እንደው ስንቷ ሴት የተመኘችውን ይህን የመሰለ ብለሽ ወደ ከተማ አባዬ እኔ እንደዚህ አይነት ሴት አይደለሁም ንብረትም ሀብትም አልፈልግም ያለኝ ይመቃኛል እባክህ ከዚህ ነገር አስወጣኝ፣ የራሴን ህይወት ልኖርበት። እኔን አባትሽን አዋርደሽ በሰላም እኖራለሁ ብለሽ አታስ፣ አለልኝ። ከቻልክ ከዚህ አስወጣኝ፣ ካልቻልክ ግን ዝም በል፣ ልቤን አታድግም። ግን እኔ የምልሽን እሺ የምትይ ከሆነ ከዚህ አሁን አስወጣሻለሁ። ደግሞ ከኔ መንፈልግ ምን እፈልጋለሁ አይደል? ያው ከዚህ ካስወጣውሽ በኋላ ይህን ውብ ገላሽን ቅፍ አድርጌ እንዳድረው የምትፈቅጂልኝ ከሆነ አስወጣሻለሁ። አንተ ባለጌ ዞር በልልኝ! ምን እያደረክ ነው? ሊጠይቀውን ጅጫኒ እችን የመሰለች ብርቱካን አባቷ እዚህ አስቀምጦልን ልጠን ሳንድ በላት ብንልካት ባላገር አያስብለን ተመልከታት ሱማ እውነትም በጣም ታጓጓ በጣም ግን ምን መሰለህ አደለም አለ አደለም ይሄን እኔ አልፈቅድልህም እንዴ አባቷ ከሰማ እኮ ይገለናል ለአባቷ ማን ይነግረዋል አንተ ካልነገርከው በልበል

ለምን ተማንኛው መጨረሻም እንግዲህ በአባቷ እጅ ወድቃለች። አሁን ላይ እንግዲህ አባቷ ታገቢያለሽ በማለት እንግዲህ አስገድዷታል። ሳላስገድድሽ አንቺ በፍላጎትሽ እሺ እንድትኝ እፈልጋለሁ፣ ንግስት ሆነሽ ትኖሪያለሽ በማለት እንግዲህ ሲያናግራት ነበር። እሷ ግን በፍጹም አልፈልግም ሀብት ንብረት፣ እኔ ምንም አልፈልግም። ራሴ ሰርቼ አገኘዋለሁ። ለባስ እናትና እህቴ ልኖርላቸው እባክህን ተወኝ አባቴ። እንደ አባትነት እስካሁን እያከበርኩ ነው። ስለዚህ እባክህን ተወኝ በማለት እንግዲህ ትመልስላቸዋለች። እንግዲህ አባት ግን በፍጹም በፍጹም ብሏል። እንግዲህ እኔ በማህበረሰቡ ላይ በጣም እየተሰደብኩ ነው፣ ስሜም እየጠፋ ነው ያለው። ስለዚህ መሆን አለበት በማለት እንግዲህ አስገድደዋታል። ምክንያቱም እሷ ነፍሴ ብትወጣ በፍጹም አልፈልግም የሚል ሀሳብ ነበር የሰጠችው። እሳቸው ግን በግድ ይሆናል በማለት እንግዲህ፣ እና አለልኝን አስረዋት እንግዲህ፣ ያዟት እንዳትወጣ በማለት ጠብቋት በማለት እንግዲህ አባትቷቸው በሄደበት ሰዓት ነበር። እንግዲህ አለልኝ ደግሞ ያው አዴ ሊደፍራት ተዘጋጅቷል። አንተ በሩን ያዝና ወይንም ደግሞ የሚመጣ ሰው ካለ ጠብቅ፣ ከዛ እኔ መጥቼ ደግሞ ጠብቃለሁኝና የሆነ ነገር መስራት አለብን። እንደዚህ የሚያሳሳ ብርቱካን የመሰለ ገለዋን አይችማ ዝም ብዬ አሳልፍ ያልሰጥም በማለት እንግዲህ አለልኝ ያልሆነ ነገሮችን ለመስራት ተዘጋጅቷል። ያለልኝ ጓደኛም እንግዲህ ሰው መጣ አልመጣ እያለ ውጭውን እየጠበቀ ባለበት ሰዓት ነበር እነ ዲብና እነ በቀለ እነ ንጉስ፣ አደይን በመፈለግ እያሉ ባለ ሰዓት ነበር። እንግዲህ ዲብም አሁን ላይ ያለልኝ ጓደኛ አንገቱን በመንታት እንግዲህ ዲብም ወድቋል ማለት ነው እና እጅግ በጣም ነው የሚያሳዝነው። የአሁኑ ፓርት አደይስ አለልኝ ጉዳት ያደርስባታል ወይንስ ደግሞ እነ ንጉስ ወይንም በቀለ ሊደርስላቸው ይችላሉ? አሁን ላይ እሱ መያያዙንና እንዲሁም ደግሞ ዲብ መመታቱን ንጉስ አይቷል ማለት ነው። ስለዚህ እሱን ይከላከላሉ ወይንስ ደግሞ ቀጥታ ወደ ቤት ገብተው አደይ ካለችበት ነገር ውስጥ ሊያወጧት ይችላሉ። እኔ ያወጧቷል ብዬ አስባለሁ። ካለችበት ቦታ አወጥተው እንዲሁም ደግሞ አባቷ ከፈለገው ሰው ሳይድራት ቀጥታ ወደ አዲስ አበባ እዘዋት እንደሚመጡና እንዲሁም እንደምትረጋጋ ዲብም እንደዚሁ ይቅርታ ጠይቋት ከዲብ ጋር እንደምትቀጥል ነው ተስፋ የማደርገው። እንግዲህ አባቷ ካልመጣ ወይንም ደግሞ እነ በቀለና እነ ንጉስ ደርሰው ካለችበት ነገር ውስጥ ካስመለጧት እንጂ አለልኝ ጉዳት አድርሶባት፣ ያልፈለገችውን ነገር አድርሶባት፣ ጥቃታዊ ነገር አድርሶባት ከሆነ እጅግ በጣም ነው የሚደብረው። እንግዲህ በጉጉት በጣም እንጠብቃለን አደይ ሰራተኛዋ ተከታታይ ድራማ፣ በጣም ደስ የሚል ድራማ የከተመውንም የገጠሩንም በቃ ያለውን ነገር እንግዲህ እጅግ በጣም ደስ የሚል አስተማሪም ነገሮችም አሉበት። እንዲሁም ደግሞ በገጠር አካባቢም እንደዚህ ተገደው ላልሆነ ሰውም የሚዳሩ አሁን ድረስ እንዳለ ማሳያ የሚሆን ነው። ውድ የቻናሌ ቤተሰቦች በያላችሁ በሰላማቸው የብዛልኝ መልካም ጊዜ ተመኘውላችሁ